አሰላሙ አሌይኩም ረህመቱላሂ ወበረካቱ። ድና የተከበራችሁ መላው አለም የምትገኙ የፋሲካ ቲዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ባልላችሁም ደህና ነኝ። እንዴት ናችሁ ልኝ አላችሁ። እንግዲህ ከዚህ በላይ ከጠፋሁባችሁ እንደው አደለም፣ በህይወት መኖር ይቅርና ሞቴ ለራሱ ምትሰሙ አይመስለኝም። ኦ ማይ ጋድ ያው ጓደኞቼ መጣሁ። እንደምንም ብዬ እንደምንም ተፍጨርጭሬ ሁሉም ነገር ወደ ጎን አድርጌ እኔ መጥቻለሁ። ያው ከዚህ በኋላ እንደማልጠፋ ነው የምነግራችሁ። ምክንያቱም አንዳንዴ የሰው ልጅ በህይወት መኖሩን ለማሳወቅ ቪዲዮ መስራት አለበት ብዬ አመንኩ ማለት ነው። እንዲህ በቃ ብሞት እኮ ማንም አይሰማም ማለት ነው በዚህ ሁኔታ ምናምን ብዬ ያው ወደ እናንተ መጥቻ ያለ ጓደኞቼ አልሀምዱሊላህ። ከዚህ በኋላ ሁሉም ነገር ስራ እንዳልሰራ ብቻ ብዙ መንገድ ርቀት እንዳልሄድ ለውጦቼን፣ ምኖቼን የሚያደናቅፉ ነገሮች ከጫንቃይ ላይ አውርጄ ነው የመጣሁት እና በዚህ አጋጣሚ መብሩክ እንድትልኝ እፈልጋለሁ። የሰው ልጅ ሆኖ ስራ የማይሰራ አባዜ ካለበት በሽታ ነው ማለት ነው። እና እኔ እስካሁን በኋላ ሁሉም ነገር አብቅቷል። ሁሉም ነገር ተጠናቋል። ያው በአንዳንድ ምክንያቶች ነበር የጠፋሁት። ይሄን ጓደኞቼ እኔ በቃ ይሄ ይሄ ልላቸው አይደለም። ይልቅስ እንዴት ነኝ? ወፍሬያለሁ፣ ከስቻለሁ፣ ትንሽ ታምሜ ነበረ ከወፈርኩም መድኃኒት ነው ያወፈረኝ። ተከሳሁም በጣም አሞኝ ነበረ እና እኔን ዝም ብዬ ሳየው፣ ማለቴ ራሴን ዝም ብዬ ሳየው ሳየ የከሳ ይመስለኛል። ካሜራ ላይ ደግሞ ካሜራ ላይ መጥቼ ሳየው ደግሞ ፊቴ በቃ በጣም የተመቸው ምናምን፣ ምናምን አራሱላ ነው የምመስለው። ይሁን ይሁን፣ ብቻ ይሁን። ደህና ናችሁ አይደል ጓደኞቼ? አላችሁብኝ። እንግዲህ መጣሁ። ያው ከናንተ ጋር ላለ መለያየት የማረገው ጥረት የሚሄደው መንገድ በቃ አንዳንዶቻችሁ ጉድ ነው የሚያስብለው። ጉድ ብቻ። አልሐምድሊላህ። የሰው ልጅ ስትሆኑ በጣም ብዙ መሰናከሎችን ይገጥሟችኋል። ህይወት እናንተ እንዳሰባችኋት አይደለችም። በጣም ከባድ ናት ህይወት ማለት ና። ስፔሻሊ ደግሞ የሚያግዛችሁ ሰው ከሌለ የሚተባበራችሁ ሰው ከሌለ፣ ህይወት ጭልማ ናት፣ ጭልማ። ትዳር የምትይዙ ሴቶች በደንብ ተጠና ነው። በደንብ ምክንያቱም እኔ እንደ ራሴ እንደ ራሴ ሴት ልጅ ወንድ ልጅ ነው ማስተዳደር ያለበት ብዬ ነው ማምነውና ይሄ ልላችሁ የፈለኩት ለምን ታውቃላችሁ? ብዙ የአረብ ሀገር እህቶቼ ገንዘብ ስላላቸው ብቻ ቤት ስላላቸው ብቻ ባል ያገቡና ከዛ በኋላ በጣም ከባድ ህይወት ለመኖር ይገደዳሉ ማለት ነው። ልጅ ይወልዳሉ ምናምን ነገር እና ብቻ ጉስቁልቁል ያለ ህይወት ይኖራሉ። እኔ አሁን የሚዲያ ሰው ነኝ፣ ዩቲበር ነኝ፣ ሁሉም ነገር ፍግጥ አድርጌው ልታራ አንዳንዴ አስባችሁበት መሆን አለበት፣ በደንብ አምናችሁበት፣ በደንብ ተጠናንታችሁ። የማገባው ወንድ ልጅ ሰርቶ ያኖረኛል፣ ሰርቶ ያስተዳድረኛል፣ እንዴት ነው ብላችሁ በደንብ ማጥናት አለባችሁ። በእርግጥ የሴት ልጅ እድል ከባድ ነው። ትዳር እንደዚህ አንኳኩታችሁ የምታዩት አይመስለኝም። የሁሉም ነገር ከገባችሁ በኋላ ነው የሚያስታውቃችሁና ብቻ ትንሽ ትንሽ ለኔ ከባድ ነው ብዬ ነው የማስበው። ምንድን ነው የሚረብሱሽ? ታያቸው እባክሽ። እና የት ሄዱ አሁን? እኔ እኮ ልተውላቸው። ሊቅሙ ነው መሰለኝ፣ ሊቅሙ ኮርልን እና ወንበር ወደዚህ ማለፍ አይቻልም። እሱን እያዩ ማለት ነው። ስጋጃ መነጠፍ ቆሟል አሁን። ለምሳሌ አታስከፍይም? በብር ነበር። አሁን ለምሳሌ ስጋጃ አንጥፈው የሚቅሙ ልጆች አሉ። እሺ ያኔ ደግሞ እነሱ ደግሞ ወንበር እያዩ ወንበር አምጪ ማለት ጀመሩ። የት ነው ማቀሽ ብለሽ ነበር ቅድም፣ ሀሳቤን ሰረቀች። ጓደኞቼ ገና ከዛ ስገባ ማለት ነው ሻይ ቡና የምትል ናትና፣ ወይኔ የት ነው ማቀሽ ብላ ከሙ ብላ ቀረች ማለት ነው። አንዳንዴ በቪዲዮ የሚያዩ ሰዎች በአካል በጣም ነው ምን ታታባቸው። እሷና ተሱ አይደለችም እንደምታቆርጥ ነው ሜካፕ አልጠቀምም እዚህ ጊዜና እና ጓደኞቼ ምን ላይ ነበርን? የምታገቡት ወንድ ያኖረኛል፣ ያስተዳድረኛል ብላችሁ በደንብ መጠናናት አለባችሁ። ስራው ምንድነው? የሆነ ስራ መኖር አለበት። እኔ እናሱ ከተጋባም በኋላ ስራ ይፈጠራል። ልጅ ከሪዝቁ ነው የሚወለደው። አባባል ነው ይሄ፣ አባባል ነው ጓደኞቼ። ልጃችሁ ወልዳችሁ ብታስተምሩበት ግዴታ ቢዝነስ ያስፈልጋችኋል። ጥሩ ትምህርት ቤት የምታስተምሩበት ቢዝነስ ያስፈልጋችኋል ግዴታ። የሰው ልጅ በዚህ ምድር ላይ ዱንያ ላይ እስከኖረ ድረስ የሚያኖረው ስራና ስራ ብቻ ነው። እመኑ አትመኑ፣ ስራ የሌላችሁ ስራ ያላችሁ ጊዜ በደንብ ደህና ነሽ፣ እንዴት ነሽ፣ ሁሉ ሰላም ነው ምናምን ብሎ የሚያናግራችሁ ሰው ስራ የተዋችሁ ቀን ዊ መጣች ብሎ መንገድ ቀይሮ ነው የሚሄድባችሁና ይሄ ደግሞ እኔ በቅርብ ቀን ነው ያየሁት። እና ጓደኞቼ፣ ውድ እህቶቼ ልላችሁ የፈለኩት ነገር ትዳር በጣም ከባድ ነው። ሮጣችሁ የምትገቡበት ነገር አይደለም፣ እና በጣም ጥንቃቄ አድርጉ። አንድ ወንድ ልጅ ስታገቡት በእርግጥ ምን አለው ተብሎ ሀብቱ ዱኒያውን አይደለም፣ አንድ ልጅ አይታ መግባት ያለባት ጥንካሬ ጥንካሬ ካለው አንድ ወንድ ልጅ ጎበዝ ታታሪ ከሆነ ምንም ሰርቶ ልጆቹን ማኖር ይችላል። ምንም ሰርቶ ሚስቱን ማስተዳደር ይችላል። ገባችሁ? ግን ደግሞ እናንተ ብቻ ተቃራኒ ከሆናችሁ እብደት ነው እብደት። እና ጓደኞቼ በሆነ ምክንያት ነው ይህንን ያመጣውላችሁ እና ከዚህ በኋላ ወደ ስራ ተመልሻለሁኝ። መጪው አረፋ ነው ትእዛዝ እቀበላለሁ። ስራ ጨምሬ ያለው ወደ ቪዲዮ መጥቻለሁ፣ ወደ ቪሎግ መጥቻለሁ። በእርግጥ ያለውበት ሁኔታ ትንሽ ውስብስብ ያለ ነበረ። ሰሞኑ ደብሮኝም አሞኝም ነበረ። አሁን ላይ ግን በቃ ሁሉ ነገር ከጫንቃዬ ስለወረደልኝ በጣም ደስ ብሎኝ ነው ወደ ስራ እየመጣሁና ኢንሻአላህ ከዚህ በኋላ ሰርቼ እንደምለወጥ አይም ሱር እራሴን በደንብ ይነግረኛልና ቪዲዮን ላይክ አድርጉ። ቻናሌ በጣም ቀዝቅዟል ሞቷል ማለት ይቻላል። እና ከዚህ በኋላ በየቀኑ እመጣለሁ። ቪዲዮን ቢያንስ ላይክ እያደረጋችሁ እለፉ ጓደኞቼ፣ እወዳቸዋለሁ። ቀጥታ እየደወላችሁ ቤቴን አጠያይቃችሁ መታችሁ ለጠየቃችሁኝ ሁሉ እጅ ጋር አመሰግናለሁኝ። ያው የጣፋው ትሪ በቃ ልጅ አሳዳጊ ነበርኩ። ልጅ እያሳደግኩ ነበር በላል እንለፈ ልጅ እያሳደግኩ ነበረ። ያው ብቻ አልhamdulillah አሁን ያለው ብዙ እንሰራ እንሰራለን እያስባለሁ። በነገራችን ላይ ህልሜ እኔ በጣም ረጅም ነበረ፣ በጣም ግን ደግሞ አንዳንዴ ምን ልበላችሁ እና ጓደኞቼ ናፍቃችሁኛል፣ በጣም እኔ ናፍቃችሁኝ፣ ኮመንታችሁ ሁላ እኔ ናፈቀኝ፣ ናፍቀኝ፣ ኮሜንታችሁ ናፍቀኝ። ያው ሙቢያል ተመልሳለች መታለች፣ ጓደኞቼ። ያው ከዚህ በኋላ ምንም ያግደኝ ነገር፣ ምንም ወደኋላ የሚጎስተኝ ነገር፣ ምንም ከሚዲያ የሚያስጠፋኝ ነገር ስለሌለ በየቀኑ እንገናኛለን ብዬ ተስፋ አረጋለሁ። እወዳችኋለሁኝ። ቪዲዮውን ላይክ እያረጋችሁ እለፉ።